የጀዋር ጥያቄ አይደለም፣ የጤና ባለሙያው ጥያቄ የጤና ባለሙያው ጥያቄ። የታየ ደንዳ ጥያቄ አይደለም፣ የጤናው ባለሙያ ጥያቄ ጥያቄ ነው። የጤና ባለሙያው ጥያቄ ነው። ጤና ባለሙያው ጥያቄ በነገራችን ላይ ይሄ የሁላችንም ጥያቄ ነውና ብዙ ጊዜ ዶክተሮች ለሚያነሱት ጥያቄ ከነጃዋር ጋር ወይም ከነታዬ ደንዳ ጋር ማያያዝ በጣም የሚያሳዝን ነገር ነው። የነጃዋር ጥያቄ ሌላ ነው። የዶክተሮቹ ጥያቄ ሌላ ነው። ነጃዋር የሚጠይቁት የፖለቲካ ጥያቄ ነው። ነጃዋር ምናልባት እንደዚህ አይነት አድቫንቴጆችን መጠቀም ሊፈልጉ ይችላሉ። ምክንያቱም ፖለቲከኞች ናቸው። እንደነዚህ አይነት ክፍተት ቦታዎችን ተጠቅመው በተቻለ አቅም መንግስትን ጀስት የሚፈልጉትን ነገር ማድረግ ይፈልጋሉ። ነገር ግን የዶክተሮች ጥያቄ መሰረታዊ የኢኮኖሚ ጥያቄ ነው። መሰረታዊ የመብት ጥያቄ ነው። እነዚህን ጥያቄዎች ግን ወስዶ ከፖለቲከኞች ጋር ማያያዝ፣ ፖለቲከኞችም ደግሞ በተቻላቸው የዶክተሮችን ጥያቄ የነጭ ጋውን አብዮት የነጭ አብዮት ምናምን እያሉ መፎገርም በጣም ይደብራል። እሱም ደስ አይልም። ምንድን ነው አሁን እየተደረገ ያለው፣ በሁለቱም አቅጣጫ ነው እየተለጠጠ ያለው። ያ ማለት ምንድን ነው? እዚህ ጋር ፖለቲከኞቹ ለራሳቸው ጥቅም ሲሉ ፖለቲከኞቹ የነጭ ጋውን የነጭ አብዮት ምናምን እያሉ ይጎትቱታል። እዛ ጋር ደግሞ መንግስት እናንተ የፖለቲካ አጀንዳ አላችሁ ምናምን ነገር የሚለውን ነገር ማቆም አለበት። በቃ ይሄ ጥያቄ መሰረታዊ የመብት ጥያቄ ነው። መንግስት ሌጂትሜት በሆነ ጥያቄ ስለሆነ ሌጂትሜት የሆነ አንሰር ቢሰጣቸው በጣም አሪፍ ነው። ያለበለዚያ ግን እዛም እዛም መወጠሩ ጥሩ አይመጣም። እንግዲህ የተቃዋሚ ሚዲያዎችን ከሰማችኋቸው ህዝባዊ ቢተኝነት ተነሳ፣ በቃ ህዝባዊ ቢተኝነቱ ተቀጣጣ ይሏቸዋል። እስቲ እንስማቸው። መጀመሪያ እነሱ እንግዲህ ህዝባዊ ቢተኝነት ማለት እንችላለን በጣም ሰላማዊ ነው። አገዛዙ በከፍተኛ ደረጃ የተፈታተነ ምናልባትም ሌሎች የሚቀላቀሉበት ከሆነ የዚህ ስርዓት እድሜ የሚያጥርበት ሁኔታ እርግጥ እየሆነ የመጣ ይመስላል። ለማንኛውም መስፍን፣ እስቲ እንዴት እየተከታተልከው ነው? ምሽቱን ቀንደኛ ዓመፃና አድማ ቀስቃሾችን መልቀም ተጀምረዋል አድማው በሁሉም ክልሎች ከሽፎ በቁጥጥር በጥቁር አንበሳና የጳውሎስ የተወሰኑ አክራሪዎች ተወስኗል በተከበረው ነጭ ጋውን ሆስፒታል እንጂ አራት ኪሎ መግባት ፈጽሞ አይቻልም ባለፈው ሳምንት በዶክተሮች ጉዳይ ጥያቄያቸው ትክክል ቢሆንም ከፖለቲካና አመፅ እንዲሁም የህክምና ምስጫ ሆስፒታሎች ላይ የስራ ማቆም አድማ ማድረግ ትክክል እንዳልሆነ ጽፌ ነበር መንግስትም ምላሽ እንዲሰጥ በማስታወስ ጽፌ ነበረ። በተከበረው ነጭ ጋውን ሆስፒታል እንጂ አራት ኪሎ መግባት ፈጽሞ አይቻልም። አሁንም ከጽንፈኛው ዲያስፖራ ፖለቲከኞች ራሳችሁን አርቃችሁ ጥያቄያችሁን በአግባቡ ጠይቁ ለማለት እወዳለሁ። ከነገ ጧት ጀምሮ ከጽንፈኛው ቡድን ጋር አብሮ ሆስፒታሎችን የሚያውከው ስልጠናው ይሰረዛል። በስራ ገበታው እስከ ሁለት ሰዓት ሪፖርት ያላደረገ ቅጥሩ ተሰርዞ ክፍት የስራ ቦታ ማስታወቂያ ይለጠፋል። የህክምና ሙያ እና አክቲቪስትነቱ እንግዲህ ተመልከቱ። የተቃዋሚ ሚዲያ ህዝባዊ ቢተኝነት የመንግስት ደጋፊ አራት ኪሎ ልገቡ ነው። እንግዲህ የዶክተሮችን ጥያቄ ተቃዋሚዎቹ ህዝባዊ ቢተኝነት እያደረጉ ነው። ተመልከቱ። ለመንግስት አንታዘዝም እያሉ ነው። መንግስትን ለመገልበጥ ነው ፍላጎታቸው ይሏቸዋል። የመንግስት ደጋፊ ደግሞ በዚህ በኩል ወደ አራት ኪሎ መምጣት የምትፈልጉት እና በጣም የሚያሳዝን ነው ይሄ የዶክተሮቹ መሰረታዊ የደሞዝ የኑሮ የኢኮኖሚን ጥያቄ ሁሉም ነገር ፖለቲካ ማድረግ በመንግስትም ደጋፊዎች በኩል በተቃዋሚዎችም በኩል እና አንዳንዴ ይሄ አሳፋሪ ነው። ሁሉም ነገር ፖለቲካ አይደለም። በቃ ፖለቲካ ያልሆኑ እሺዎች አሉ። ከነዚ ውስጥ አንዱ የደሞዝ ጭማሪ ነው። ደሞዝ ጨምሩልን ወት ከብዶናል ብሎ መጠየቅ መብት ነው፣ ግን ፖለቲካ አይደለም። ደግሞ ከተቃዋሚዎች ጎራ የማይሆን ነገር የሚል ጽሁፍ አስፍሯል። የብልጽግና ደሴት ነዋሪዎች የጤና ባለሙያዎች የዳቦ ጥያቄ ታፍኗል እያለ መፎከር ጀምሯል። እውነት እውነት እላችኋለሁ ይህ የዳቦ ጥያቄ በአግባቡ ካልተመለሰ በቄስ መጎሴዎች ከንቱ ፕሮፓጋንዳ ይቅርና በኒክሮል ቦምብም ሊታፈን አይችልም። የሚበላውን ያጣዝ መሪውን ይበላል ያለው ማን ነበር? የኢትዮጵያ የሁላችን እንጂ የቄስ ሞገዜዎችና የመሬት ደላሎች አገር ብቻ አይደለችም። ቃል ታዬ ራሱ ተጠያቂ ነው። ከታዬ እንኳን ጥያቄ ሊቀበል ቀርቶ ማለት። ስለዚህ ይሄ ጥያቄያቸውን፣ ቁስላቸውን፣ ህመማቸውን ኦኬ፣ ወደ ፖለቲካ ጨዋታ በጠላትነት ፈርጆ ወደ ፖለቲካ ጨዋታ እሱ የብሔር ፖለቲካ ላይ በጣም አዋጭ ሱዛ ጋር አይሰራም ይሄንን የሚመልሰው ይሄንን የሚመልሰው መመለሱ ብቻ ይሄን ጥያቄ የሚያቆመው የጥያቄው በአጥጋቢ ሁኔታ መመለሱ ብቻ። ስድብ ነው ይሄ ከታዬ ተቀበላችሁ ማለት ስድብ ነው። እኛ ከነታዬ ብንቀበል፣ ከነጃዋር ብንቀበል ድሮ ኤክስትሪሚስት እንሆን ነበር። ድሮ ብሔርተኛ እንሆን ነበር። አሁን ያለው እንቅስቃሴ ወደ ሀገራዊ ትርምስ እንደ አንገባ ከፍተኛ ጥንቃቄ የሚያስፈልገው ደረጃ ላይ መገኘቱ አሳስቦናል። ኢዜማ ኢዜማ መብትን በሰላማዊና ህጋዊ መንገድን መጠየቅን ይደግፋል። የኢትዮጵያ የጤና ባለሙያዎች ላለፉት ረዥም ዓመታት ከሙያቸው ጋር በተገናኘ በርካታ ጥያቄዎችን ሲያቀርቡ እንደነበር ይታወቃል። ሆኖም ጉዳዩ በቀጥታ የሚመለከታቸው የመንግስት አካላት ቀና ምላሽ ከመስጠት ይልቅ በቸልተኝነት በማየት ተጨባጭ ያልሆነ ተስፋ ከመስጠት እየዘለለ ይህ ነው የሚባል ተግባራዊ መፍትሄ ሊሰጡ አልተስተዋልም። በተለይም ላለፈው አንድ ወር የጤና ባለሙያዎች ጥያቄዎቻቸውን በጽሁፍም ጭምር እንዳሳወቁና መልስ እንዲሰጣቸው በአደባባይ እየጠየቁ የሚገኝ ቢሆንም መንግስት ለጉዳዩ ቀጥተኛ መልስ ከመስጠት ይልቅ በተቃራኒው እንቅስቃሴ ሲያደርግ መታየቱ አግባብነት ያለው ተግባር አይደለም። የባለሙያዎችን ጥያቄ የመጠየቅ ህገ መንግስታዊ መብት አክብሮ መንግስት በግልጽ ለጉዳዩ ትኩረት አለመስጠቱ፣ ችግራቸውን የመረዳት ፍላጎት እንዳለው ለማሳየት ሙከራ አለማድረጉና ማስፈራሪያ ዘል አቅላይ መንገድ መከተሉ ሲብስም የተደረጉ ሙከራዎችም ካሉ በወቅቱ በተገቢው መንገድ አለማሳወቅ እያለ ረዘም ያለ መግለጫ ኢዜማ ወጥቷል። ባለሙያዎቹ ፖለቲካዊ ዓላማ እንደሌላቸውና የየትኛውም የፖለቲካዊ አካል ጥያቄዎች ተንተርሰው ትርፍ ለማግኘት እንዳይንቀሳቀሱ ደጋግሞ ማሳሰባቸው ከዜማ መርህ ጋር የሚስማማ በመሆኑ መልእክቱን በማክበር ኢዜማ ምንም አይነት ሀሳብ ላለመስጠት ጥንቃቄ ሲመለከት ቆይቷል። ነገር ግን አሁን ያለው እንቅስቃሴ ወደ መፍትሄ ከማምራት ይልቅ እየተወሳሰበ እና ህዝቡን ከፍተኛ ዋጋ እያስከፈለ ብሎም ለተጨማሪ ሀገራዊ ትርምስ የሚጋብዝ እንዳይሆን ከፍተኛ ጥንቃቄ የሚያስፈልግ ደረጃ ላይ መገኘቱ አሳስቦናል። ሂደቱ በዚሁ ከቀጠለ በተግባር ለባለሙያው ጥያቄ መልስ ከማስገኘት ይልቅ ጠቃሚ ወዳልሆነ ሀገራዊ አለመረጋጋት የማምራት አዝማሚያ እያሳየ ነው። ኢዜማ የጤና ባለሙያዎችን ጥያቄ በአግባቡ የሚረዳው እና መብትን በሰላማዊ መንገድ መጠየቅን የሚደግፍ ተግባር እንደሆነ እያለ ረዘም ያለ መግለጫ ሰጥቷል። ስለዚህ እንግዲህ መንግስት ይህንን ጥያቄ በሰላማዊ መንገድ የሚመልስበትን መንገድ እንዲያስብና ወደ አላስፈላጊ የአገር ትርምስ እንዳንገባ ሲል ማሳሰቡ ጥሩ ነው እንላለን። የጀዋር ጥያቄ አይደለም። የጤና ባለሙያው ጥያቄ የጤና ባለሙያው ጥያቄ የታየ ደንዳ ጥያቄ አይደለም። የጤናው ባለሙያ ጥያቄ ጥያቄ ነው። የጤና ባለሙያው ጥያቄ ነው። ጤና ባለሙያው ጥያቄ የጠየቀው ጀዋር ጥያቄውን ሰጥቶት አይደለም። የጤና ባለሙያው የጠየቀው ጥያቄ ታዬ ደንዳ የብሔር ፖለቲከኞች